አመስግነኝ በለኝ። አለማውራት መፍትሄ ነው ነው አይደል? በለኝ ነው ነው። አሁን እንደዚህ እንደዚህ መናገር ትችላለህ አይደል? እና ለምን ይሆናል ታዲያ? በእ በጉልበት መሆን እኮ የለበትም። ሰላም ሰላም ሰላም፣ ውድ የጀግናው ዮ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንግዲህ ሰሞኑን ተጠፋፍተን ነበረ። በአንዳንድ ሁኔታዎች ባለማመቻቸት እንዲሁም በክትትል ይህንን ለእናንተ አላሳወቅናችሁም ነበረ። እኔም እዛ ክትትል ላይ ሆኜ ሌሎች ቪዲዮዎችን ወደ እናንተ ማቅረብ እንዲሁም ማድረስ አልቻልኩኝም። ከኛ ጀርባ በጣም ብዙ ሰዎች አሉ፣ ይህንን ስራ የሚያግዙ ይህንን ስራ በክትትልም በማገዝም። አብረውን በማጀቡም ጭምር የሚከታተሉ ሉካን ቡድኖች አሉን። ከእነሱ ጋር በመሆን ነው ይህንን ስራ የምንሰራው። ባለፉት ሁለት ቪዲዮዎች ይለቀናል። ከሁለቱ ቪዲዮዎች ዛሬ አንደኛውን ይችላችሁ ነው የመጣሁት። ያኛው ምንድን ነው ምትሉኝ ልትኖር ትችላላችሁ። እንግዲህ የመጀመሪያው እንደምትመለከቱት እናንተም ቪዲዮ ላይ እንዳያችሁት ብር በልቷት በአረብ ሀገር በለፋችበት ገንዘብ የእሷን ገንዘብ በመውሰድ የግል መኪና ለራሱ መኪና በመግዛት እሷን ደግሞ አልፈልግሽም ብሎ ጥሎ በመጥፋት የእሷን ስልክም ብሎ በማድረግ የተሰወረውን ግለሰብ እንግዲህ አግኝተን ለማስማማት ሞክረን ነበረ። እሱም መኪናውን ወስደን እናቁምና ይሸጥ በሚለው ተስማምቶ መኪናውን ወስደን አቁመን ነበረ። በመሀል መቶ ሺህ ብር አውጥቶ ሰጥቷት ነበረ። እና ያንን መቶ ሺህ ብር ስለሰጣት በቃ መኪና ይንቀሳቀስና እስኪሸድ ድረስ ባለው እየተንቀሳቀስን እያሳየን እንመልሰዋለን ብርሽ እንሰጥሻለው ብሎ አታሏት፣ መቶ ሺህ ብር ሰጥቷት እንግዲህ መኪናውን ይዞ ተሰውሮ ሊያገኛት አልቻለም። እሷ ልታገኘው በፍጹም አልቻለችም። እሱም ሊያገኛት ስላልፈለገ ከዛን ጊዜ በኋላ መቶ ሺህ ብር ከሰጣት በኋላ መኪናውን ይዞ ተሰውሯል። እኛም የእኛን ሰዎች በማሰማራት ልጁ ሊገኝባቸው የሚችላቸው ቦታዎች እንዲሁም ጓደኞቹን ጠቅላላ ክትትል እያደረግን ነው። እነሱንም ጭምር ጓደኞቹንም ተባባሪዎቹንም ጭምር አንድ ላይ በቁጥጥር ስር አውለን መኪናዋን አስረን ለሕግ አካል አሳልፈን እንሰጥና የዚች ልጅ ገንዘብ መመለስ አለበት። ያው አታሏት ነው። ሁለተኛ ጊዜን ያታልላት መቶ ሺ ብር ሰጥቶ ሰውዶ መኪናውን ይዞ ተሰውሯል። እንግዲህ ይህን መኪናም ታርጋ ቁጥሩን አሰማርተናል እኛ ሰዎች ጠቅላላ ይህንን ታርጋ ቁጥር ያገኙ ሰዎች ጠቅላላ ወደኛ ቶሎ ሪፖርት ያደርጋሉ። ከኛ ሰዎች ጋር በመተባበር ደግሞ እሱን ቶሎ በቁጥጥር ስር የማዋል ስራም እንሰራለን። በዚህ አጋጣሚ ለሁላችሁም የምለው ነገር ቢኖር ለምትልኩለት፣ ገንዘባችሁን ለምትሰጡት ሰው ለይታችሁ ማወቅ አለባችሁ። ለምን እንደዚህ አይነት መጭበርበር እንደዚህ አይነት ለቅሶ ራሴን አጠፋለሁ፣ በጣም ብዙ አተካራ እየተፈጠረ ነው እና በጣም ብዙ ችግሮችን እየሰማን ነው። እኛም በብዙዎቻችሁ ጥያቄዎች፣ በውስጥም በምታናግሩን፣ በምትልኩልን ቮይሶች የተበላችሁበትን የሆናችሁትን ነገር እንትን እያላችሁ ነው እያሳውቃችሁን ነው እና በመጀመሪያ ደረጃ አረብ ሀገር ለስራ ስትሄዱ ምንድን ነው ማድረግ ያለባችሁ እናንተ ከኢትዮጵያ ሳትወጡ አካውንት የግላችሁን አካውንት መክፈት አለባችሁ። በቃ በቃ የግላችሁን አካውንት ከፍታችሁ በስማችሁ ቡካችሁን ይዛችሁ ትሄዳላችሁ። ከዛ ቀጥታ ሞባይል ባንኪንጋችሁን እዚህ አፕሊኬሽኑን አስጭናችሁ ሞባይላችሁ ላይ ይዛችሁ ትሄዳላችሁ ማለት ነው። ከዛ እዛ ስትሰሩ ለምሳሌ የአንድ ወር ደሞዛችሁ መቶ ሺህ ብር ሊሆን ይችላል። 50 ሺህ ብር ሊሆን ይችላል። 50 ሺህ ብር ከሆነ የእናንተ አካውንት ላይ 30 ሺህ ብር ወደ ቤተሰብ የምትልኩት አካውንት ላይ ደግሞ ስንት ሺህ ብር ትልካላችሁ? ሀያ ሺህ ብር ትልካላችሁ ማለት ነው። ስለዚህ ወደ እናንተም አካውንት፣ ወደ ቤተሰብ አካውንት ይገባል ማለት ነው። እና ደግሞ ይህ ፍቅረኛዬ ነው ጓደኛዬ ነው እያላችሁ ገንዘባችሁን መበላትም የለባችሁ። ይህ ሴቶችን ብቻ ሳይሆን የሚመለከተው ወንዶችን የሚጨምር ነው። ሰሞኑን ብዙ ወንዶች ተበላን እያሉ ያሉትን ነገር እየሰማሁ ስለሆነ ማለት ነው። ስለዚህ ሁላችሁም ይህንን ነገር ሁላችሁም ልታሰምሩበት ይገባል። አሁንም እስቲ እዛም ያላችሁ ከሆናችሁ እዚህ አካውንት መክፈት ትችላላችሁ። በምን መልኩ ነው መክፈት የሚቻል የሚለው ሲስተም አለው። በዛ ሲስተም መሰረት እናንተ ከባንክ ማናጀሮች ጋር ትገናኛላችሁ። ቤተሰባችሁ ሄዶ የእናንተን ፎቶ ይዞ ይሄዳል፣ ይከፈትላችኋል። ስለዚህ በዝግ አካውንት ተከፍቶላችሁ ስትመጡ እናንተ ያንን አካውንት አንቀሳቀስ ትችላላችሁ። ዝግ አካውንት የሚባል ነገር አለ፣ ክሎዝ በቃ ስለዚህ ተዘግቶ ይጠብቃችኋል። ልክ ከእናንተ ከስደት ወደ ሀገራችሁ ስትመለሱ ያንን አካውንት የማንቀሳቀስ ሙሉ መብት አላችሁ። በእናንተ ስም ስለሆነ ይጠቀሙ። ከእናንተ የሚጠበቀው ፎቶና መታወቂያ ብቻ ነው። ስለዚህ ይህንን ነገር ዛሬም ደግሜ የምነግራችሁ ነገር ቢኖር እንዳትሸወዱ፣ እንዳትበሉ ብራችሁ በቃ አደራ ነው የምላችሁ። ለምን እኛ የብዙ ሰው እህቶች የብዙ ወንድሞች እንባ እያየን በጣም በጣም የሚያሳዝን ሁኔታ ውስጥ እየገባን ስለሆነ ማለት ነው። ስለዚህ እባካችሁን እባካችሁን የጀግናው ቤተሰቦች፣ እኛ በጣም ብዙ እየሞከርን ነው፣ ብዙ እየጣርን ነው። የሚጠቅሙ ነገሮች ወደ እናንተ ይዘን ለመቅረብ እየሞከርን ነው። ከአንዱ ስህተት አንዱ እንዲማር ደግሞ ቪዲዮችንም ወደ እናንተ ይዘን እየመጣን ነው። እናንተ በዛ ቪዲዮች መማር አለባችሁ። በቃ ስለዚህ እባካችሁን ገንዘባችሁን እንዳትበሉ፣ እባካችሁን ገንዘባችሁን እንዳትሸወጡ፣ መበላት የለባችሁ። ስለዚህ የምትልኩበትን አካውንት ገና አሁን ያሌዳችሁ ስደት ያሌዳችሁ፣ አረብ ሀገር ያሌዳችሁ፣ ሳውዲ አረቢያ የተለያየም ቦታ ዩኤስኤ ሊሆን ይችላል፣ ካናዳ ሊሆን ይችላል፣ የትም ቢሆን አካውንት ከኢትዮጵያ ሳትወጡ በፊት አካውንታችሁን ከፍታችሁ መሄድ። ስለዚህ ግማሽ ብሮ ወደ ራሳችሁ፣ ግማሽ ብሮ ወደ ቤተሰባችሁ ትልካላችሁ። ለምን እናት ልጇ ላይ አባት ልጁ ላይ የሚጨክንበት ልጅ አባት ላይ የሚጨክንበት ዘመን ላይ ስለደረሰ እባካችሁን ገንዘባችሁን እንዳትበሉ። እንግዲህ ያው ቪዲዮውን እንደተመለከታችሁት የመጀመሪያውን ቪዲዮ ገንዘቧን እመልሳለሁ ብሎ ሸውዷት መቶ ሺህ ብር ብቻ ሰጥቷት ተሰውሯል። እንግዲህ እኛም ሰዎችን አስተማርተናል። እንግዲህ ልጁ እንዳገኘን ደግሞ ቀጥታ ወደ እርምጃ የምንገባ ይሆናል። እሱን ደግሞ በቀጣይ ደግሞ ይዤላችሁ የምመጣ ይሆናል። ያው አንድ ደረጃ ላይ ስንደርስ ይዤላችሁ የምመጣ ይሆናል። እስከዛው ግን እናንተም ከዚህ አይነት ሰዎች አታለዋችሁ፣ ትንሽ ብር ሰጥተዋችሁ፣ ሌላው ብር እስኪመጣ ብለው ሸውደዋችሁ ሊሄዱ ሊኖሩ ስለሚችሉ ከእናንተ ምን ይጠበቃል? ጥንቃቄ ይጠበቃል። መስማማት የለባችሁም በፍጹም። ስለዚህ ይሄንን እንድታደርጉ አሳስባችኋለሁ፣ በጀግናው ቲዩብ። ስለዚህ ከእናንተ ደግሞ ይሄንን ቪዲዮ ብዙዎች ጋር እንዲደርስ ሼር፣ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ለብዙ ሰዎች እንዲደርስ እናንተም እንድትተባበሩን እጠይቃችኋለሁ። በቀጣይ ደግሞ ባሪ ቪዲዮ እስከምንገናኝ መልካም ጊዜ